ለልጅ ሳል መፍትሄ ይሆናል ብለው ያስቡት መድኃኒት በተቃራኒው የልጅን ህይወት አደጋ ላይ ሊጥል እንደሚችል ያውቃሉ? በ2022 በጋምቢያ 66 ልጆች እንዲሁም በ2025 በህንድ 14 ልጆች የሳል መድኃኒት ከወሰዱ በኋላ ሞተዋል። ይህ በጣም አሳዛኝ ነው። ህፃናቱ የወሰዱት መድኃኒት በመርዛማ ኬሚካል የተበከለ መሆኑ ቃሪታቸውንና ጉበታቸውን ሊጎዳቸው ችሏል። ሰላም ወላጆች፣ ዶክተር አኗር ነኝ። የህፃናት ስፔሻሊስት ሐኪም ዛሬ የምነጋገረው ስለ ሳል ሽሮፕ በሐኪም እንዳይሰጥ የሚመከረው ለምንድን ነው? ማንኛውም የሳል ሽሮፕ አደገኛ ሊሆን ይችላል። በተለይ ከሁለት ዓመት በታች ላለ ህፃናት የአተነፋፈስ ችግር እና የልብ ምት መቀነስ ሊያስከትል ይችላል። አብዛኛው ሳል በቫይረስ አማካኝነት የሚከሰት ሲሆን ልጆች መድኃኒት ሳይወስዱ ቶሎ ያገግማሉ። የግድ መስጠት ካለበትም ሐኪሙ ማማከር አስፈላጊ ነው። ልጆች ሳል ሲኖራቸው ቤት ውስጥ ማድረግ ያለብን ነገሮች በቂ የሆነ ረፍት እንዲያገኙ ማድረግ፣ በቂ የሆነ ፈሳሽ እንዲወስዱ ማድረግ ለፍንቻቸው ሳላይን ድሮፕ ወይም ሳላይን ስፕሬይ ተጠቀም። አየሩ እርጥብ ና ንጹህ እንዲሆን ማድረግ እንዲሁም ከ12 ወር በላይ ያሉ ህፃናት አንድ ሻይ ማንኪያ ማር ለብ ካለ ውሃና ሎሚ ጋር አቀላቅሎ መስጠት። አንድ ማንኪያ የተሳሳተ መድኃኒት ልጆን ህይወት ሊነጥቅ ይችላል። ያስተውሉ። ፔጃችንን ፎሎ፣ ኮፒሊንክ ና ሪፖርስት ያደርጉ። አመሰግናለሁ።